ጤና ስጥልን፣ የተከበራቸው ተመልካቾቻችን እንደምሰንብታችኋሉ? ጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር የሚያቀርብላችሁም አዳምሮ ዝግጅታችን ጀምሯል። የዛሬውም አዳምሮ ዝግጅታችን ትኩረቱን የሚያደርገው ደግሞ የጎንደር ዩኒቨርሲቲ የማስተር ካርድ ስኮላርስ ፋውንዴሽን ምን አይነት ስራዎችን እየሰራ ነው። በተለይ ባለፉት ስምንት ዓመታት የተለያዩ አካል ጉዳተኛ ተማሪዎችን እያስተማረ አስመርቋል። ካስመረቀ በኋላ ደግሞ በዩኒቨርሲቲው እንደዚሁም በሌሎች ድርጅቶች ተማሪዎቹ በተለያየ ስራ መስክ ላይ ተሰማርተው ይገኛሉ። እንደዚሁ በዩኒቨርሲቲ የሚገኙ ተማሪዎች ጋር አካል ጉዳተኛ ተማሪዎች ጋር እንደዚሁም ደግሞ በዩኒቨርሲቲው በማስተር ካርድ ስኮላርስ ፋውንዴሽን ተምረው አሁን ላይ በመምህርነት እያገለገሉ ከሚገኙ ምሩቃን እንደዚሁ የሰራተኞች ጋር ቆይታ አድርገናል። እሱን ወደ እናንተ እናደርሳለን። አብራችሁን ቆዩ። በዓለም አቀፍ ደረጃ የሚሆን በሀገር አቀፍ ደረጃ የአካል ጉዳተኞች ቁጥር ከጊዜ ወደ ጊዜ እየጨመረ ስለመምጣቱ ብዙ ማሳያዎችን ማንሳት በቂ ነው። እንደ ጦርነት፣ የረሃብ አደጋ የመሳሰሉት ደግሞ ለችግሩ ዋነኛ መነሻ ምክንያቶች ናቸው። አካል ጉዳተኞችን ማበረታታት፣ መደገፍ የሚቻል ከሆነ መስራት እንደሚችሉት ደግሞ በሀገር አቀፍ ደረጃ የሚሆን በዓለም አቀፍ ደረጃ ማሳያዎች አሉ። ጎንደር ዩኒቨርሲቲም ካናዳ ከሚገኘው ኪንስ ዩኒቨርሲቲ ጋር በመተባበር የማስተር ካርድ ስኮላርስ ፋውንዴሽንን በማቋቋም ለአካል ጉዳተኞች ምቹና አካታች እንዲሆን በርካታ ስራዎችን እየሰራ ይገኛል። ፕሮግራሙ በዋናነት የመማር እድል ያላገኙ የማህበረሰብ ክፍሎችን ትምህርታቸውን እንዲከታተሉ የማድረግ የማህበረሰብ አቀፍ አገልግሎት ለመስጠት የምርምር ስራዎችን የማሳለጥና ሌሎች ስራዎችን ለመስራት የተቋቋመ ፕሮግራም መሆኑን የፕሮግራሙ ዳይሬክተር ዶክተር ሞላልኝ በላይ ገልጸዋል። ማስተርካርድ ፋውንዴሽን ስኮላር ፕሮግራም በጎንደር ዩኒቨርሲቲ በ2009 ዓ ም የተቋቋመ ፕሮግራም ሲሆን ከ450 በላይ ለሚሆኑና ችሎታው ኖሯቸው የአካል ጉዳትና ኢኮኖሚ ውስንነት ላለባቸው ተማሪዎች የተሟላ ስኮላርሽፕ በመስጠት የትምህርት ድጋፍ አጋጅ መሳሪያዎችን በማቅረብ ከማስተማር በተጨማሪ ትምህርታቸውን ጨርሰው ወደ ስራ ዓለም የሚኖራቸው ሽግግር የተሳካ ለማድረግ የተለያዩ የአቅም ማጎልበቻ ስራዎችን በመስራት የስራውን ዓለም እንዲቀላቀሉ እያደረገ ይገኛል። ዩኒቨርሲቲው ለአካል ጉዳተኞች ምቹና አካታች እንዲሆን በርካታ የግንባታ ማሻሻያና የግንዛቤ ማስጨበጫ ስራዎችን በመስራት ተመራጭ ዩኒቨርሲቲ ሊሆን እንደቻለ የፕሮግራሙ ዳይሬክተር ዶክተር ሞላልኝ በላይ ገልጸዋል። የማስተርካርድ ፋውንዴሽን ስኮላርስ ፕሮግራም በጎንደር ዩኒቨርሲቲ ሲመሰረት ከስምንት አመት አመታት በፊት በ2009 አካል ጉዳተኛ የሆኑ የማህበረሰብ ክፍሎች እውቀት ያላቸው ግን የትምህርት እድል ያላገኙትን ሴቶች በአቅም ውስንነት እንዲሁም የትምህርት እድል ያላገኙትን በአጠቃላይ የተሻለ የትምህርት እድል ለመስጠት እነሱን ማብቃት ራሳቸውን ለውጠው ወደ ማህበረሰቡ ገብተው ለሀገር የሚጠቅሙ ዜጋና ብቁ የሆኑ አመራር ሰጭነት ችሎታ ያላቸው ወጣቶችን ለማስተማር ለማብቃት ተብሎ የታሰበ ነው። እንግዲህ በዚህ ፕሮግራም ውስጥ ግለሰቦችን ማብቃት አንዱ ዓላማ ይዞ ሲነሳ እንዲሁም ደግሞ የተቋሙን የጎንደር ዩኒቨርሲቲን የአገልግሎት ሰጭነት ብቃቱንም ከፍ ከማድረግ አንጻር ከመምራን ልማት ከምርምርና የተለያዩ የማህበረሰብ አቀፍ ስራዎችን ለመስራት ታስቦ የተዘጋጀ ፕሮግራም የማስተር ካርድ ስኮላርስ ፕሮግራም ባለፉት ስምንት አመታት በርካታ ስኬታማ ስራዎችን የሰራ ሲሆን ከነዚህም መካከል በስኮላር ፕሮግራሙና በዩኒቨርሲቲው ማህበረሰብ ጠንካራ ድጋፍ በርካቶች በተለያዩ ድርጅቶች ተቀጥረው በመስራት ላይ እንደሚገኙ ዶክተር ሞላልኝ ነግረውናል። በዚህ ሂደት ውስጥም ያለፉ የፕሮግራሙ ተጠቃሚዎች ወደ ፕሮግራሙ ከመቀላቀላቸው በፊት የተለያዩ ጠውረዶችን እንዳሳለፉ ይገልጻሉ። በሶሻል ወርክ ትምህርት ክፍል መምህርት ነኝ። እኛ የተማርነው ቦርዲንግ ስኩል ነው፣ እና በጣም ብዙ የሚቆጣጠሩን ሰዎች አሉ ምናምን እና ብዙ ጓደኞች አሉ። ልክ እንዳንተ አይነት የሁሉንም ባህሪ፣ የሁሉንም ጸባይ፣ የሁሉንም ነባራዊ ሁኔታ ችሎ መኖር ደግሞ ሌላው በጣም ትልቁ ቻሌንጅ የሚያደርግህ ነገር ነው። ባየት ሰልፍ ያው መፍትሄ ለራስ የምታበድ ምናምን የምትፈልግ አይነት ሰው ያደርጋል ያው ውጣ ወረዶችን እንዳውጣ ወረድ ሳይሆን እንደ መልካም አጋጣሚዎች ለማየት ጥቅም ይኖረዋል። ሌላው እኔ ከሰባተኛ ክፍል አይሚን ከስምንተኛ ክፍል ጀምሮ ከጓደኞቼ ጋር ለብቻዬ ምግብ እየሰራ ሁኝ ፕላስ ደግሞ ራሳችንን በራሳችን እያስተዳደርን ማለት ይቻላል፣ ድርጅት ውስጥ ነበር የምንኖረው። ስለዚህ ሰልፍ ኬር ማድረግ በራሱ ሌላው ትንሽ ፈታኝ ነገር ነው ብዬ የማስበው ነገር ነው። አስተዳደጌ ያው ገጠራማ ቦታ ነው ያደግኩት ያው በሆነ ምክንያት እንትን ካልሁ በኋላ በጣም ካደኩ በኋላ ነው ትምህርት ቤት የገባሁት፣ ገጠር ትምህርት ቤት እና አንዱ አይኔ በደንብ ስፈጠር ጀምሮ ነው አንዱ አይኔ ደግሞ በምርቅ ነው እንደዚህ የሆነው እና ከዛ ማዘሬን አጣው። በአጋጣሚ ማዘሬን ሳጣ ቤተሰብ ጋር መኖር አልተቻለም። ከብት እንዲጠብቅ ምናምን ተፈቀደ። እዛ ቀጥላቻ ከምንፈጥር ብዬ እንደገና ከስድስተኛ ክፍል ወደ አንደኛ ክፍል ገብቼ እዚህ ብሬል ትምህርት ማለት ነው ስድስተኛ ክፍል የነበርኩት ሰውዬ ወደ አንደኛ ክፍል ብሬል ትምህርት ገብቼ ነው ከዚህ የደረስኩት፣ እና ትልቅ ቻለንጅ ነበር። እዛ ከወጣው በኋላ እርግጥ ጥሩ ነው ማለት እፈልጋለሁ። ምክንያቱም እዛ በፊት ቤተሰብ ተለይቼ አላቅም። ከወጣው በኋላ ራሴን ማስተዳደር ነው የጀመርኩት። መንግስት በሚሰጣት ሶስት መቶ ብር እና የንፋስ መውጫን አካባቢ ማህበረሰብ ማመስገን እፈልጋለሁ። የቀበሌ ቤት ሰጡኝ። እዛ ራሴን በራሴ እንትን እያሉ እንደምንም ተቋቋመ የቻሌንጁን ከዚህ ነው ያደረሰው። ሶስተኛ አመት ሶሺዮሎጂ ተማሪ ነኝ። እስከ ስምንተኛ ተማርኩኝና ስምንተኛ ክፍል ላይ በቃ ድርጅቱም አልቻለም፣ እኔም ትምህርቴን አቋረጥኩኝ። ቅድሚያቴም ህይወቱ አለፈ። ሌሎች ቤተሰቦች አክስት ምናም ግን ሊቀበሉኝ አልቻሉም። በቃ በማይሆን ምክንያት ሲያቀርቡ እናቴም ካደግኩ በኋላ ተቀባይ ስትባል ደስተኛ አልሆነችም። ወንድሜ ነበረ። አሁን የት እንደደረሰን ባላውቅ ጠፍታል። እሱ ብቻ ነበረ ያው የሁኔት ሁላችንም ታላቅ፣ ያው እሱም ሊያሸንፋት አልቻለም። በሰአቱ በቃ ትምህርቴን ለማቋረጥ ተገደድኩኝ። ፕሮግራሙ በአጠቃላይ ለ አራት መቶ ሀምሳ የሚሆኑ አካል ጉዳተኛ ተማሪዎችና እንዲሁም ሴቶች የሚሰጥ ነው። በኢትዮጵያ ብቻ ሳይሆን ጎረቤት ሀገራት ደቡብ ሱዳን፣ ኤርትራ፣ ሶማሊያ እና ጅቡቲ አምጥተም እናስተምራቸዋሉ። እንዲሁም እነዚህን ተማሪዎች ብቻ ሳይሆን ሌሎች የጎንደር ዩኒቨርሲቲ ተማሪዎች ደግሞ ለእኛ የስኮላር ፕሮግራሙ ለተማሪዎች እገዛ የሚያደርጉ ደግሞ በርካታ ተማሪዎችን የአቅም ግልባታ ማጎልበት ስልጠናዎችን፣ ፕሮግራሞችን እናዘጋጃለን። የጎንደር ዩኒቨርሲቲን አቅም ከማሳደግ አንጻር እና አካታች የሆነ የትምህርት ስርዓትን ከማስፈን እንዲሁም አካታች የሆነ የመማር ማስተማር አጠቃላይ ያለውን ደግሞ ለማገዝ ስልሳ ለሚሆኑ የጎንደር ዩኒቨርሲቲ መምህራን በኩዌንስ ዩኒቨርሲቲ ካናዳ ውስጥ በሚገኘው የፒኤችዲ ፕሮግራማቸውን እንዲከታተሉ እንዲሁም የተወሰኑት ደግሞ በኦኩፔሽናል ቴራፒ ማስተርሳቸውን ሰርተው በጎንደር ዩኒቨርሲቲ የመጀመሪያ የሆነው በሀገሪቱ ኦኩፔሽናል ቴራፒ ፕሮግራም ካሪኩለም ጸድቆ በኢንተርናሽናሊ አክሬዲትድ የሆነ ፕሮግራም ተማሪዎችን ተቀብለን በማስተማር ላይ እንገኛለን። በዚህ አመት የሚመረቁ ተማሪዎች አሉ። ሶስት ባች ተቀብለናል። እና በአጠቃላይ በማስተማር ብቻ ሳይሆን በምርምር ደግሞ በኩዊንስ ዩኒቨርሲቲ ባሉ ተመራማሪዎች እና ጎንደር ዩኒቨርሲቲ ባሉ ተመራማሪዎች በጋራ በጥምረት የሚሰራ ትልልቅ ሜጋ የምርምርና የጥናት ፕሮጀክቶች ይሰራሉ። እንዲሁም የማህበረሰብ አቀፍ ስልጠናዎችን እንሰጣለን። ኮሚኒቲ ቤዝድ ሪሃብሊቴሽን ምንለው ይሄ በሰርፍ ቲኬት ፕሮግራም የሚሰጥ ነው። በዩኒቨርስቲ ሴኔት ጸድቆ ለእኛ አካል ጉዳተኛ ተማሪዎች ታስቦ የመጣ ነው። አሁን ግን ፍላጎቱ ከፍ ያለ ስለሆነ ወደ ሌሎችም ለማስፋት እየሰራን ላይ እንገናኛለን እና እንግዲህ ባለፉት የአስር ዓመት ፕሮጀክት ነው። ቅድም እንዳልኩት ባለፉት ስምንት ዓመታት እስካሁን ሁለት መቶ አምስት አካል ጉዳተኛ ተማሪዎችን አስመርቀናል ካሉት ከ ሁለት መቶ አምስት ተመራቂዎቹ አስራ ስድስቱ በኢትዮጵያ ፐብሊክ ዩኒቨርሲቲ ሌክቸረር ሆነዋል። አስራ አንድ የሚሆኑ ደግሞ ለቀጣይ ለተለያየ በተለያየ ስኮላርሽፕ አሸንፈው በፒኤችዲም በማስተርስም ትምህርታቸውን እየተከታተሉ አሉ። የተወሰኑት ደግሞ በዓለም አቀፍ ግብረሰናዊ ድርጅቶች፣ በፌዴራል መስሪያ ቤት ሰርተው ይገኛሉ። በአሁኑ ሰዓት 225 የሚሆኑ የስኮላር አሉን በኛ ከዚህ ውስጥ የተወሰኑት ደግሞ ከ ጎረቤት ሀገራት ያመጣናቸው ኢንተርናሽናል ተማሪዎች አሉ። ጎንደር ዩኒቨርሲቲ ለአካል ጉዳተኞች ምቹ እንዲሆን በማድረግ በኩል ማስተር ካርድ ስኮላርስ ፋውንዴሽን ትልቁን ድርሻ እንደሚወስድ በዩኒቨርሲቲው እየተማሩ የሚገኙና ምሩቃን ተማሪዎች ይገልጻሉ። በዩኒቨርሲቲ የሚገኙ አካል ጉዳተኛ ተማሪዎች በማስተር ካርድ ስኮላርስ ፋውንዴሽን አማካኝነት ሙሉ ወጪያቸው ተሸፍኖ እንደሚማሩና የዩኒቨርሲቲው መሰረተ ልማት ግንባታዎች ምቹ መሆናቸውም ተገልጿል። ጆይን ያደረግኩት በ2013 ነው። ያው አንድ ስኮላርሽፕ ስኮላርሺፕ ነው፣ ያው ማስተርካርድ ፋውንዴሽን አንድ ስኮላርሺፕ የራሱ የሆነ ክራይቴሪያዎች አሉ። ያንን ክራይቴሪያዎች በማሟላት ተመርምዬ መጥቼ እዚህ ጆይን አድርጌያለሁ 2013። አሁን ላይ ተመርቄ በከፍተኛ ማዕረግ ማለት ነው፣ በሶሻል ወርክ ትምህርት ክፍል አሁን አስተማሪ ሆኛለሁ ማለት ነው። ያው ይሄ የስኮላርሺፕ ውጤት ነው። ወደ ጎንደር ዩኒቨርሲቲ እኔ ከማስተርካርድ በፊት ምርጫ የነበረ ጎንደር ዩኒቨርሲቲ ታሪኩንም ስለምሰማ የኔ ምርጫ ነበረ፣ ከማስተርካርድ በፊት ማለቴ ነው እና በአጋጣሚ እንግዲህ መስፈርቱን ይህ ነው ለማለት ግን የተመለመልኩበትን አውቀዋለሁ። መመልመያ መስፈርቱ ያም ዲስብሊቲ ከሆንክ ጉዳት አለ ማን ነው፣ ወላጅ አልባ ከሆንክ አንዱን ያጣ ሁለቱን ያጣ፣ በኢኮኖሚካል ዲስአድቫንቴጅ ነው ሆይ ምናምን የሚሉ ናቸው አስታውሳለሁ። ዛሬም እንግዲህ ወደ አምስት አመት እየሆነ ነው ተመልምዬ ከገባው። በጣም በሚገርም ነገር እኔ ይሄ ማስተር ካርድ እንዳለ አላውቅም ነበር። ከጓደኞቼ ሁሉ ተመዝግበው ምናምን ኢንተርቪው ሲሞልቶ ሲደርሱ እኔ ውጭ ወጥቼ ነበረ እሁድ ቀን ስለሆነ ጓደኞች ጋር ስመለስ፣ ኢንተርቪው እያሉ ሲያወራ ምንድን ነው አልኳቸው። እኛ ማስተር ካርድ ጎንደር። ምንድን ነው ጥቅሙ አልኳቸው? አልገባኝም ነበረ ሲነግሩ፣ ወይኔ እኔም ብገባ ስላቸው፣ ሴቶች እንፈልጋለን ብለዋል ውጤትሽ ነው ሲሉ፣ አይ ይ ምለነ ሲስተር ደውዬ ስነግራቸው ውጤትሽ ታይቶ ኢንተርቪውሽ ታይቶ ብለው የመጀመሪያ እዚህ ላይ በቃው እዚህ መጥቼ እግዚአብሔር ይመስገን ውጤታማ ነኝ በጣም። ማስተር ካርድን ከምንም በላይ ግን አመሰግናለሁ። ትምህርት እድሉን ከመስጠት ባለፈ ያው ሪዝነብል አኮሞዴሽን ያመቻቻል። ያው ለአካል ጉዳተኛ ያስፈልጋል የሚባሉትን ነገሮች ማለት ነው፣ የተለያዩ ማቴሪያሎችን። ሌላው ደግሞ ትሬኒንጎችን ያው ለአካል ጉዳተኛ ያስፈልጋሉ የሚባሉትን ከብዙ በጥቂቱ የተቻለውን ያህልና ፕሮፖዛሉ ላይ የተቀመጠውን ያሰቡትንና የመጣላቸውን ነገሮች በሙሉ አድርገውልናል። ሙሉ ወጪ ከበር አድርገዋል፣ የትምህርቱ ሙሉ ወጪ ማለት ነው። እና ከኮስቸሪንግ ነፃ አርጎናል። የማቴሪያልም የትምህርት ማቴሪያሎችም ተሟልተውልን እጅግ በጣም ደስተኛ ሆነን ከማንኛውም ከባለ ሀብት ልጅ ጋር እኩል ሁነን ወይም በልጠን ማለት ይቻላል። አሁን በእኛ ሀገር ስታንዳርድ ደረጃ እውነትን ለመናገር ሳላጋንን ነው የምናገሩ ከነበርሁበት እና አሁን ከገጠመኝ ጥሩ ነገር ስታነጻጽረው እኔ መማር የማልችል ሰው ነበርኩኝ ብዬ አስባለሁ። ማስተር ካርድ ባይኖር ጎንደር ዩኒቨርሲቲ ባይኖር፣ ጎንደር ዩኒቨርሲቲ ከማስተር ካርድ ቀድሜም ላመሰግነው ይገባኛል። 2700 ብር ያንባቢ ይከፍልሃል ለነንስኩላሮች ማለት ነው። ስለዚህ እና ጥሩ ሀሪፍ የሆነ እንትን ነው ያሳልፍ ነው ከኮስ ሼሪንግ ነጻ ሆነ ዘና ብለን ተዝናንተን የተማርነው እና ማስተር ካርድ ያደረገው አስተዋጽኦም ይሄ ቀረህ የሚባል አይደለም። ለአይነ ስውራን እውነት ለመናገር ግቢው በራሱ ምቹ ሁኔታ ነው። ትንሽ ዊልቸር ላይ ነው እንግዲህ የጂኦግራፊካል አቀማመጡን ደግሞ ምንም ልታደርገው አትችልም። ጎንደር በራሱ ሁሉም አካባቢ ወጣ ገባ ያለ ነው እና እንደኔ እንደ ማራኪ ምቹ ሁኔታ አለ። የቀሩትን ነገሮች ደግሞ እንግዲህ በጋራ ተጋግዘህ ነው እንጂ የእናንትና ብለህ ምትገፋው አይመስለኝም። እንግዲህ እንደ አንድ ባለ ድርሻ መማር በጣም ትልቅ ነገር ነው ለኛና ና በመማር ውስጥ ደግሞ በጣም ብዙ ነገሮች እናደርግ ያለው የተለያዩ ኔትወርኪንጎች ከተለያዩ ከውጭ ሰዎች ጋር በማስተርካርድ አማካኝነት ማለት ነው። እንደ ተማሪ የተለያዩ ኔትወርኪንጎችን፣ ሪሌሽንሺፖችን ክሬት አድርጊያለሁ። ሌላ ምንድነው የተለያዩ ሪሰርቾችን ሰርቻለሁ። አሁን በቅርቡ የሚወጣ ማለት ነው የሚታይ ሪሰርቾችን ሰርቻለሁ። የተለያዩ ፕሮጀክቶች ላይ እንዲሳተፍ የራሱን የሆነ አስተዋጽኦ አድርጉልኛል። ሌላው ደግሞ ባውባብ ፕላትፎርም የሚባል አለ በማስተርካርድ ፋውንዴሽን እየተሰራ ያለ ና በዛ ላይ ስፒክ ዩር ማይንድ አሸናፊ ነበርኩኝ፣ ከአንድ አመት ከምናምን በፊት ማለት ነው። ያው በተቻለኝ አቅም ራሴን ኢምፓወር እንዳደርግ ብቁ እንዳደርግ ና ለራሴ ያለኝ አመለካከት ና ግምት ጥሩ እንዲሆን አድርጎኛል ማለት ነው። ያው እኔ ራሴ የሆነ ከራሴ የሆነ ነገር ቢኖረኝም፣ እሱ ግን የተወሰነ ነገር ቀጥሎልኛል ብዬ አስባለሁ። አሁን ሳስተምር በአሁን ሰአት ላይ በማውቀው ደረጃ ማለት ነው በዲግሪ ተምሮ ማስተርስ ካልተማረ በስተቀር ዩኒቨርሲቲ ላይ እንደዚህ ሃየር ኢንስቲትዩሽኖች ላይ ምናምን የመቀጠር ፕሮባብሊቲው ዝቅተኛ ነው እና ማስተር ካርድ በመኖሩ ና ዩኒቨርሲቲው ላይ ያሉ የአካል ጉዳተኛ ዳይሬክተር አንድ ላይ በመሆን ባላቸው ጥሩ ግንዛቤ ና ስለኛ እኛም በተመለከተ በፈጠሩት ጥሩ ኢሜጅ እዚህ ድርጅቱ ንትን ሚን ግቢ ውስጥ እንድንቀጠር ተደርገናል ማለት ነው። ወደሬ ስለልጉትኛ እዲ ጥሩ ነው። በተለይ ማስተርካርድ ከመጣ በኋላ ጥሩ ነው ብዬ አስባለሁ። ያው ይህንን ደግሞ እኛንን ያመጣ ነው ብዬ አስባለሁ። እነሱ ጥሩ አስተሳሰብ ቢኖራቸውም እኛ ከምናሳየው ነገር አንጻር ግን ጥሩ አስተሳሰብ አላቸው የሚል ግምት አለ። ማስተርካርድ ፋውንዴሽን ስኮላርስ ፕሮግራም ለየት ያለ ስኮላርሽፕ ስለሆነ ከምልመላው ጀምሮ ስንሄድ የተለያዩ አጋር ድርጅቶች የሚሳተፉበት በምልመላና መረጣ ወቅት ቤት ለቤት በመሄድ የእነዚህን አካል ጉዳተኛ ተማሪዎች ህይወታቸው ምን ይመስላል፣ ዩኒክ የሆኑ ክራይቴሪያዎች አፕሊኬሽን ፓኬጆች አሉ። ከዚህ በፊት ከራሳቸው አልፈው ለማህበረሰቡ አካባቢ ባሉት በትምህርት ቤት በቤተሰቦቻቸው የሚሰሩት ስራ ምንድን ነው? የበጎ ፈቃድ አገልግሎት ስራዎች፣ እነዚህን በሙሉ መሰረት ያደረገ አካዳሚክ ብቻ አይደለም። በነዚህ መስፈርት ተመልምለው ከመጡ በኋላ በጎንደር ዩኒቨርሲቲ ሲመጡ ትምህርት ብቻ አይደለም፣ የተለያዩ ስልጠናዎችን የአቅም ማጎልበት እና የኮሚኒኬሽን ክሎት የሚያዳብሩበትን ስልጠናዎች ይወስዳሉ። የተለያዩ መርጃ መሳሪያዎች አሲስቲቭ ዲቫይስ የምንላቸው ላፕቶፕ፣ ዋይት ኬን፣ ዊልቸር የተለያዩ ለነሱ መሰረታዊ የሆነ ነገር አካታችነትን ሊያሳልጥ የሚችል የነሱ የትምህርትና የማህበራዊ እንቅስቃሴዎችን ሊያግዛቸው የሚችል ገዛዎች ይደረግላቸዋል። ወራዊ የሆነ የኪስ ገንዘብ አለው። የተለያዩ ሳመር ካምፕ ፕሮግራም አለ። ከትምህርት ውጭ በሚሆኑበት ጊዜ በተለያዩ ቦታ አንድ ላይ በመሆን በሳመር ካምፕ በምንለው ደግሞ የተለያዩ የህይወት ልውውጥ ልምዶችን የሚያደርጉበት ፓኬጆች አሉ። እንዲሁም ተማሪዎች የአገልግሎት ሰጭነትን ብቃታቸውን ከፍ ለማድረግ ፍላጎታቸውንም ሚያረካ እንኳ ባይሆንም ግን በተወሰነ ደረጃ በውድድር የኮሚኒቲ ቤዝድ የሆኑ እና ኮሚኒቲ ጊባክ ፕሮጀክቶችን ኤንትረፕሪነርሽፕ ይሄ የስራ ፈጠራ ቢዝነስ ውስጥ እንዴት ሊገቡ የሚችሉበትን ሊለማመዱ የሚችሉበትን ማህበረሰቡ ጋር ሊገናኙ የሚችሉበትን ፕሮጀክት ኢኖቬቲቭ የሆነ አይዲያ ሲኖራቸው ደግሞ እሱን ደግሞ በፋይናንሻሊም በቴክኒካሊም ሰፖርት እናረጋቸዋለን። ጎንደር ዩኒቨርሲቲ ለአካል ጉዳተኞች ከፍተኛ ትኩረት ሰጥቶ እየሰራ መሆኑን የገለጹት አስተያየት ሰጪዎቹ በዩኒቨርሲቲው የማስተር ካርድ ስኮላርስ ፋውንዴሽን መኖሩ ለአካል ጉዳተኞች ሚናዊ ጎላ መሆኑን ያነሳሉ። የመጀመሪያው ጎንደር ዩኒቨርሲቲ በእርግጥ ባልኖርበትም እንደዚህ እንዳልነበረ ተነግ ይወስዱኛል ና። አሁን ሙሉ በሙሉ ሁልጊዜ የሚሆነ ነገር ያረካኛል ብለ አታስብም። የተወሰነ ነገር ይቀራል ብለ ታስባለህ። ግን እንደ አጠቃላዩ የተወሰነው ነገር ተሟልቶልናል። ይህ ከአክሰሲቢሊቲ አንጻር ለዊልቸር ሙሉ በሙሉ ምቹ ነው። የምንፈልገው ነገር ና የሚያስፈልገን ነገር በሙሉ ተደርጎልናል ባንልም በተወሰነ መልኩ ግን ችግሩ ተቀርፏል ብዬ አስባለሁ። ማስተርካርድ ፋውንዴሽን መምጣቱ ደግሞ ለዩኒቨርስቲው የተሻለ ኳሊቲ እንዲኖሩ አድርጓል ብዬ አስባለሁ። እውነት ለመናገር ከማን ብልህ ይቀላል እንደው ኢትዮጵያ ውስጥ ተወዳዳሪ የለውም ዩኒቨርሲቲው። እውነቴን ነው ምነግርህ። ይህን ምለው እንደ እኔ ብቻ ስለተጠቀምኩ አደለም። ዩኒቨርሲቲያችን በሀገር ውስጥ ብቻ ሳይሆን በሀገር ውጭም አካታች ዩኒቨርሲቲ ነው፣ በተለይ ለአካል ጉዳተኞች ወደፊት ወደፊት የአካል ጉዳተኛ ሴንተር ሁኖ እንትን የሚልበት አጋጣሚ ያለው ብዬ አምናለሁ። በእኔ በኩል ማለት ነው። እና ይህ ሳላጋንን ነው ብዙ አይነት ጉዳት ነው የሚያስተናግድ። በፊት አልነበርኩም እዚህ፣ በመጣው ግን የሆነ መንገዶች የተሰሩ አሉ። እዚህ ጋር ማስተር ካርድ ያሰራቸው መንገዶች አሉ ተብሏል። አሁንም ወደፊትም እንደሚሻሻል ነው። ከዚ አሁን እንግዲህ ከ2019 በኋላ ሌላ ማስተር ካርድ ተማሪዎች ይቀበላቸዋል። የዛን ጊዜ እንደሚለውጣቸው እርግጠኛ ነኝ። አሁን ግን እኔ ሳልመጣ የተሰሩ መንገዶች ለዊልቸር ተብሎ አሉ። እና እኛም ብንሆን ይሄ ከሌላ ዩኒቨርሲቲ የተሻለ ነው መንገዱ ብለን ለእኛ ለአይነት ሰውራም ተመልሶ ማስተርካርድ ፋውንዴሽን መኖሩ በጣም እንዳልኩ ነው ለዩኒቨርሲቲው አንደኛ ትልቅ ኳሊቲ ሰጥቶታል ብዬ አስባለሁ። ሌላው ለእኛ እንደ አካል ጉዳተኛ ሌላ ዩኒቨርሲቲዎች ላይ ብትሄድ፣ አሁን እዚህ ማስተርካርድ ፋውንዴሽን እንደሚያደርገው ሌሎች ነገሮች ተሟልተዋል ወይ አሉ ወይ የሚለው ነገር አሻሚ አይደለም ማለት ያሉም ሙሉ በሙሉ እንደዚህ እንደዚህ አይነት የለም። የሚያስፈልገንን ያህል ላይክ የውጪ ተማሪዎች ወይም የተሻለ ስኮላርሽፕ የሚያገኙ ተማሪዎች የሚያገኙትን እድል አግኝተን ስለሆነ የምንማረውና ጉድለቱን ይሞላል ብዬ ስለማስብ ከዛ ከዛ አንጻር መኖሩ ጥሩ ነው። እጅግ በጣም ሚናው በጣም የጎላ ነው። በጣም ጎልደን ኦፖርቹኒቲ ነው ያለው ለአካል ጉዳተኞች ስቲል ነው። ማንም ሰው ከዚህ አላችሁ ብሎ አልጠየቀም ነበር። ማስተር ካርድ ግን ብቸኛውና ቀዳሚ ነው ማለት ይችላለሁ። ካሉት የንጂዎች ብቸኛውና ቀዳሚ ነው ማለት ይችላለሁ። እና በጣም በፕራክቲስ የታየ ነው ማስተር ካርድ በፕራክቲስ የታየ ማለት ነው። በቲዮሬቲካል ሳይሆን በፕራክቲስ የታየ ነው። እኔ ወደፊትም ቢሆን እኔ በዚህ በተመቻቸው ሁኔታ አልፍ ያለው ከኔ በታች ያሉት ደግሞ በኔ በተሻለ እንዲሆን እንዲመጡ፣ እንዲያልፉ የማስተር ካርድ የወደፊት ቀጣይ ጣፈንታ የምችለውን ከኔ የሚጠበቀውን ነገር ሁሉ አድርጌ ቀጣይ አስር ዓመትም እንዲቀጥል ምኞታለኝ። በጣም ትልቅ ሮል ነው ያለው። ማንም ያልጠየቀህን ማንም የትወደቅ ያለህን ሙራን ሰርተው ከዚህ የጎንደር ዩኒቨርስቲ ሙራን እዚህ አምጥተው ተጠቃሚ አድርገውናል ና ብቸኛውና ያለን ሀብት የኛ የጎንደር ዩኒቨርሲቲና ማስተርካርድ ነው። እኔ በጣም አደንቃለሁ። በሳይኮሎጂም ዙሪያ ሳይካትሪስቶች በሚያደርጉት ተማሪ ሲታመም፣ ተማሪ ሲጨመቅ፣ ቴንሽን ሲይዛት ይህንን በማድረግ እኔ በጣም ጎንደር ዩኒቨርሲቲን ላድንቅ። የጎንደር ዩኒቨርሲቲ ፕሮጀክት ከመምጣቱ በፊት ብዙም አካል ጉዳተኛ ተማሪዎች አልነበሩም። በአሁኑ ሰዓት በዩኒቨርሲቲው ወደ 580 የሚሆኑ አካል ጉዳተኛ ተማሪዎች አሉ። ያ ማለት የእኛ በስኮላርሽፑ የሚታገዙ ትንሽ ተማሪዎች ናቸው። ግን ሌሎች በአገሪቱ ዩኒቨርሲቲ የተመደቡ አካል ጉዳተኛ ተማሪዎች ትምህርት ሚኒስቴር በመጠየቅ ወደ ጎንደር ዩኒቨርሲቲ ይመጣሉ። ምክንያቱም አንጻራዊ የሆነ አካታችነት ስለተሰራ ማለት ነው። አንደኛ ነገር የግንዛቤ ስራዎች በጣም በርካታ ስራዎች ተሰርተዋል። የአካባቢውን ደግሞ ክላስሩሞችን፣ ዶርሚተሪ አካባቢ የተማሪዎችን ሊንቀሳቀሱ የሚችሉበትን አካባቢዎች አካታች እንዲሆን ራምፖችን በመስራት ብዙ ስልጠናዎችን በመስጠት የተሰሩ ስራዎች አሉ። ስለዚህ ጎንደር ዩኒቨርሲቲ በአሁኑ ሰዓት ካሉት የኢትዮጵያ ፐብሊክ ዩኒቨርሲቲዎች አማራጭ ተብሎ የተወሰደበት መንገድ አለ። ይህ ደግሞ በጎንደር ዩኒቨርሲቲ ወይም በተወሰኑ ዲፓርትመንቶች እንዳይቆም ሌሎቹ ደግሞ ቤንች ማርክ እንዲያደርጉ ከኛ ልምድ እየወሰዱ እየተቀሰመ እንዴት ነው ፕሮግራሙ ሊያድግ የሚችለው ሌሎች ስ የሚወስዱት የሚሉ ብዙ በርካታ ስራዎች ይሰራሉ እና በየአመቱ የአክሴሲቢሊቲ ኦዲት ምንለዋል። ምን ያክል እየሄድን ነው፣ ምን ያክል አካታሽ ነው የሚለው ላይ፣ በተለይ ደግሞ አካል ጉዳተኛ ተማሪዎች በራሳቸው የህይወት ተሞክሮ በነሱ ፐርስፔክቲቭ ምን መሆን አለበት የሚለውን እነሱንም እያካተትን በርካታ ወርክሾፖች፣ ኮንፈረንሶች፣ ኮንሰልቴቲቭ ሚቲንጎች እየተካሄዱ የማሻሻል ስራዎች እየተሰሩ ያለበት ሁኔታ ነው። ይህ ደግሞ በየአመቱ መጨረሻ ላይ በአመቱ ውስጥ ምን በርካታ ስራዎች ተሰሩ፣ የትኞቹ ናቸው ቀሪ ስራዎች በሚል በመለየት የተሻለ ነገር ከአመት ወደ አመት እየተሻሻለ ሂዶ በአሁኑ ሰዓት ጎንደር ዩኒቨርሲቲ በብዙ ፕሮግራሞች አካል ጉዳተኞችን የማስተናገድ አቅም ተፈጥሯል። ያ ማለት ግን የተወሰነ ክፍተቶች ይኖራሉ። እነሱ ደግሞ የሚሻሻሉበት ሁኔታ ደግሞ ፍሬምወርኩ ተዘጋጅቶ የተቀመጠበት ሁኔታ ነው ያለ። በዓለም አቀፍ ደረጃም ይሁን በሀገር አቀፍ ደረጃ የአካል ጉዳተኞች ቁጥር ከጊዜ ወደ ጊዜ እየጨመረ ስለመምጣቱ የሚገልጹት የፕሮግራሙ ተጠቃሚዎች ማስተር ካርድም ይሁን ሌሎች ፕሮግራሞች ቀጣይነታቸው አጠራጣሪ በመሆኑ እንደ ሀገር አካል ጉዳተኞችን ለማገዝ የሚደረገውን ጥረት መደገፍ እንደሚገባም ገልጸዋል። አካል ጉዳተኞች በበኩላቸው የራሳቸውን ኃላፊነት መወጣት እንዳለባቸውም ተ ገልጿል ይሄ ፕሮግራሙ ግለሰቦችን ከማብቃት ስኮላርሽፕ ከመስጠት የዩኒቨርሲቲውን የማስተማር የምርምር አገልግሎት እና የተለያዩ በርካታ ስራዎችን የመስራት አቅም ከማጎልበት አንጻር እንዲሁም ደግሞ በማህበረሰቡ ውስጥ በአገሪቱ አካል ጉዳተኝነት ምንድነው ከሚለው ጀምሮ የግንዛቤ ማስጨበጫ ብዙ በርካታ ስራዎች ተሰርተዋል አሁን የተሰሩ ስራዎች የቀሩ ቅድም እንዳልኩት ሀይላይት ተደርገው የትኞቹ ላይ ነው ፎከስ አድርገ የምንሰራ በጎንደር ዩኒቨርሲቲ በአንድ ተቋም ወይም በአንድ ፕሮግራም ሶልቭ የሚደረግ ብዙ ነገር የለም። ስለዚህ የሁሉንም ርብርብ ስለሚጠይቅ አጋር ድርጅቶቻችን ጋር በመመካከር ለቀጣይ ደግሞ ያሉትን መልካም ተሞክሮዎች በደንብ ሰንደን ለተሻለ ነገር እየሰራ ነው ያለ ነው። አሁን ወደ ፌዝ ቱ ምንለው ማለት ለቀጣይ አስር ዓመታት የሚቆይ የፕሮጀክት አይዲያዎች ኮንሴፕቶችን ዴቨሎፕ አድርገናል። በዚህ ደግሞ ከዚህ በፊት ያላካተት ናቸው በርካታ ስራዎች ስለነበሩ እነሱንም አጋር ድርጅቶችን የሁሉንም ሀሳብ ተወስዶ ተጨምቆ ተሰንዶ ለቀጣይ አስር ዓመታት እየተሰራ ነው። በአንዳንድ ፕሮግራሞች ደግሞ በፕሮጀክቶች ብቻ እንዳይቆይ እና ዘላቂነት እንዲኖረው ፕሮግራሞች፣ ኮሌጆች፣ ዩኒቨርሲቲው ደግሞ ኦን አርጎት በመደበኛ በጀት እንዲሰሩ ሪከመንድ የምናረጋቸው የተሰሩ ስራዎች አሉ። ለምሳሌ የኦኩፔሽናል ቴራፒ ፕሮግራም ኦረዲ አንዳንድ ፕሮግራም ላይ ስታብሊሽ ተደርጓል። ፕሮጀክቱ አግዟል። ከዚህ በኋላ የኮሌጅ ኦፍ ሜዲሲን ሄልት ሳይንስ ወይም ደግሞ ዩኒቨርሲቲው ራኒ ያደርገዋል። የኮሚኒቲ ቤዝድ ሪሃብሊቴሽን ሰርቲፊኬት ፕሮግራሙ ኦረዲ በዩኒቨርሲቲው ከዚህ በኋላ ራኒ ይደረጋልና ሌሎች ያሉ ነገሮችን ግን ጨምረን ለሌላ አስር አመታት እየሰራን ነው ያለን። የመጀመሪያው የእኛ ሀላፊነት ነው ብዬ አስባለሁ። የኛ የራሳችን አካል ጉዳተኞች ና አንተ ራስህ የሚያስፈልግህን ነገር አውጥታ ካልተናገርክ ሰዎች አያገኙትም ወይም አያውቁትም ብዬ የሚል እንትን አለኝ፣ አስተሳሰብ አለኝ። እኔ ያው ሁሉም ሰው አዎ ማድረግ አለበት የሚጠበቅበትን ነገር ሁሉ ያደርጋል። ሌላው አካል ጉዳተኛ የሚመለከታቸው ሰዎች ለምሳሌ የአካል ጉዳተኛ ፌዴሬሽን ሊሆን ይችላል። እነዛ እነዛ የራሳቸውን አስተዋጽኦ ቢያደርጉ የተለያዩ ትሬኒንጎች ምናምን ለአካል ጉዳት አልባው ሰዎች እና አካል ጉዳተኛ ሊሳተፉባቸው ይችላሉ ወይም በሚባሉ ቦታዎች አክቹአሊ ማን ሳተፍበት ምንም ቦታ የለም። ስለዚህ ለነሱ አስፈላጊውን የሆነ ትሬኒንግ ቢስ ቢሰጣቸው የተሻለ ነው ብዬ አስባለሁ። ግን እንደ ሀገር ብዙ ይጠበቅብናል። በተለያየ አማካኝ ምክንያት አካል ጉዳተኝነት እየጨመረ ነው እየመጣ ያለውና እታች ወርደን መስራት አለብን የሚል ሀሳብ አለኝ። አሁን በጣም ይሄ ጎልቶ እየሰራ ያለው ማስተር ካርድ ይሄ ዩኒቨርሲቲ ላይ ነው፣ ሃይር ኢንስቲትዩሽን ላይ ምናምን፣ እኛ ከታች ብዙ ነገሮችን አልፈን ከዛም በኋላ እዚህ ላይ መጣን ምናምን የሚለው ነገር ላይ ነው አሁን የቤት ስራው እየተሰራ ያለው። ግን ሞሮፍ ኢፌክቲቭ ይሆናል ብዬ የማስበው ከታች ከመጀመሪያው ቤት ለቤት ከመፈለግ ጀምሮ እስከ ላይ ባለው መሰማራት ያለባቸው ሰዎች ተሰማርተው ፕሮጀክትን መቅረጽ ከሆነ ፕሮጀክት ሁልጊዜ ደግሞ እኛ ስለ ፕሮጀክት ነው የምናስበውና ከፕሮጀክት ባሻገር ግን እራሳችንን ሊያዘልቅ ሊያዘልቅ የሚችል ነገር ምንድነው ማድረግ ያለብን የሚለው ነገር ላይ ከሰዎች እርዳታና እገዛ ባሻገር እኛ ብንሰራው ምን ይለውጠናል የሚለው ነገር ላይ ፎከስ ብናደርግ በጣም ደስ ይለኛል። ዋናው ነገር የሰው ልጅ ሀሳብ ነው። ይህን ፕሮጀክት ሲቀርጹ ይዞት የተነሱ ሰዎች ሀሳብ ነው አይደል እንዴ? ስለዚህ እኔ አገራችን የአገራችን ባለሀብቶችም አጋር ድርጅቶችም ክፉ ናቸው ማለት አልችልም። ግን ሰው ሳይሰለች እነዛን ሰዎች ወደዚህ ዓላማ ለማስመጣት ትልቅ ጥረት ይጠይቃል። ዋናው ይሄ ነው ሊሆን የሚችለው ብቸኛው መፍትሄ ሊሆን የሚችለው በሀሳብ ሳይሰለች አይዲያውን በደንብ ማስረዳት እስከሚሰርጻቸው ድረስ፣ ከዛ በኋላ ደግሞ በትብብር መስራት እኛኛ አሁን እዚህ የተማርነው ሰዎች እኛን እኛን የካናዳ ሰዎች አስተማሩን። የኛ ሀገር ሰዎች ደግሞ ምን እየሰራችሁ ነው ብሎ ማሳየትም ይጠይቃል። ማስተር ካርድ በእውነት ያቅሙን እየሰራ ነው። አሁንም ቢሆን የሚያግዘው አካል ያስፈልገዋል። ምክንያቱም የውጭ ድርጅት ነው እንጂ እዚህ ጋር የሀገራችን እንትን የለውም። ስለዚህ እዚህ ጋር የተወሰኑ ባለሀብቶች፣ አቅም ያላቸው ባለሀብቶች ብዙ አሉ እኛ ሀገር እነሱ እነሱ ቢረዱ፣ እነሱ እነሱ ቢተባበሩ ጥሩ ነው ብዬ አምናለሁ። አሁንም ብዙ የማስተር ካርድ ተረጂ መሆን የሚፈልጉ ተማሪዎችም አሉ የሚያስፈልጋቸውም አሉ ደግሞ እነዚህ እነዚህን እንኳን ለማካተት ብዙ ብዙ ነገር መስራት አለበት እያምናለሁ። ድሮ አዲስ አበባ ዩኒቨርሲቲ ነበረ ምቹ ነው ተብሎ የሚታሰበው ከአዲስ አበባ ዩኒቨርሲቲ ቀጥሎ እንግዲህ ጎንደር ነው። በርካታ አካል ጉዳተኛ ልጆች ብቃት ያላቸው ራዕይ ያላቸው ነገር ትልቅ ደረጃ የሚደርሱ ግን አቅም ውስንነት በአቅም ውስንነት ምክንያት እንዲሁም እድሉም ስላገኙ የቀሯሉ አሁን እኛ የምናስበው እሱ ነው። ለበርካታ አካል ጉዳተኛ ልጆች እንዴት ነው የምንደርሰው? ሀይ ስኩል ላይ የሚቀሩ አሉ። ወደ ሀይ ስኩልም ሂዶ እነሱንም አግዞ ወደ ዩኒቨርሲቲ ማምጣት እኛ ባለን ልምድ ትንሽ ባለችን ልምድ ለትምህርት ሚኒስቴር ግብዓቶች እንሰጣለን። ለምሳሌ በአገር አቀፍ የመውጫ ፈተና ወቅት አካል ጉዳተኞችን እንዴት ነው ታሳቢ የተደረጉት ያፈታተን ስርዓቱ፣ ኢቨን ወደ ዩኒቨርሲቲም ሲገቡ ከሃይ ስኩል ወደ ዩኒቨርሲቲ ከዩኒቨርሲቲ ደግሞ ወደ ስራ ዓለም ሲሸጋገሩ ያሉ በርካታ ተግዳሮቶች አሉ። እነዚህን ነገሮች እንዴት ቻሌንጆችን ተቋቁመው ለተሻለ ደረጃ እንዴት ይደርሳሉ የሚለው ተሞክሮች አሉ። እነዚህ ቅድም እንዳልኩት የሁሉንም ርብርብ ይጠይቃል። ቅድም እንዳልከው የፌዴራል መስሪያ ቤቶች፣ በአካባቢ ያሉ ግብረሰናይ ድርጅቶች፣ የመንግስት አካላት እንዲሁም በትምህርት በተለያየ በግለሰብም ደረጃ በተቋምም ደረጃ ርብርብ ይጠይቃል። ስለዚህ ይህን ደግሞ ሰፋ አድርጎ ሀብትን በማፈላለግ ልምዶችን በመቅሰም የተሻለ ነገር ሆኖ የተሻለ አካታች የሆነ ማህበረሰብ መፍጠር አካታች የሆነ ትምህርት ስርዓት፣ አካታች የሆነ የጤና ስርዓት፣ አካታች የሆነ የቅጥር ስርዓት ላይ ለማዘጋጀት ብዙ የሚሰሩ ስራዎች አሉና የሁሉም ርብርብ ይጠይቃል። በባለቤትነት ግን ትምህርትን ያው የትምህርት ሚኒስትር አለ። ጤና ላይ ደግሞ የምንሰራቸው ስራዎች አሉና ና ከነዚህ ማን ከማን ጋ በምን ደረጃ እንሰራለን የሚለው ላይ እያየን እየሄድናል። ተመልካቾቻችን ለዛሬ የነበረን ማዳምሮ ዝግጅታችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት በሌላ ዝግጅት እንጠብቃችኋለን። ፕሮግራም በማዘጋጀት እኔ ደስታ ካሳና በካሜራ በኩል ገብረ አዳነ አብረናችሁ ቆይታ አደረግን። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር ጥሩ ጊዜ እንዲሆንላችሁ ተመኘን። ጤና ይስጥልኝ።